ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በሰሞኑ የአማራ የተለያዩ ቀጠናዎች የተደረጉ የአውደ ውጊያ ውሎችን ጨምሮ በተለያዩ ጉዳዮች ላይ ከአርበኛ አብደላ እንድሪስ ጋር ቆይታ ልናደርግ ነው። የአርበኛ አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የሕዝብ ግንኙነት ክፍል ኃላፊ ነው። ዛሬ በተረኛ ሆኖ የሁሉንም ቀጠናዎች መረጃዎችን ሊያካፍለን መስመር ላይ ይገኛል። አብደላ፣ እስቲ ከመረጃዎቹን ጀምርና፣ ምን አለ ዛሬ የሰማነው አንድ አሳዛኝ እንመለከታለን። አንዲት የፋኖ ታጋይ በአሰቃቂ ሁኔታ የተገደለችበት ብዙዎችን ያሳዘነ ጉዳይ ነው። ምናልባት ለእሱም መረጃ ካለ ልታካፍልን ትችላለህ። በአጠቃላይ በአራቱ ቀጠናዎች ያሉትን መረጃዎች በተመለከተም እንደው ዝርዝር ነገር ብትገልጽልን አመሰግናለሁ። መሳይ እንዴት ቆየ? በመጀመሪያ ወደ መረጃ ከመግባት በፊት በትናንትና ሁለት በጎንደር የተከናወነ አንድ መልካም የሚባል ዜና አለ። ከሱ ነው የምጀምረው። እንግዲህ በተለይም የአማራ ፋኖ ሕዝባዊ ድርጅት አካል የሆነው ጎንደር ጠቅላይ ግዛት እዝ እና የአማራ ፋኖ ኃይል ሰሜን አማራ ከተና በላይ እዝ ተፈጥሮ የነበረውን አላስፈላጊ ወይም ለአማራ አስጠቃሚ የማይሆን ግጭት በመነጋገር በሰከነ በበሰለ መንገድ በመፍታት ላሳዩን ውጤታማ የሆነ ተግባር በእኔና በጓዶቼ ስም ምስጋናዬን እንዲሁም ደስታዬን ለመግለጽ ነው። በመቀጠል የምሄደው የዕለት መረጃዎች አሉኝ። በዛሬ ዕለት የተለያየ ወታደራዊ እንቅስቃሴዎች ተደርገው የተገኙ ድሎች አሉ። እሱ ላይ ሀሳብ ለመስጠት ነው መረጃዬን የምጀምረው። እንግዲህ በዛሬ ዕለት ቢያንስ ሶስት ከተሞችን በኔትወርክ ምክንያት በመቆራረጥ ሁለቱ ቀጠናዎች አልሰጡኝም። ሁለቱ እዞች ማለቴ ነው። በደረሱ ሁለቱ እዞች ቢያንስ ሶስት የወረዳና ንዑስ ወረዳ ከተሞች በቁጥጥር ስር በአፋፋ ቁጥጥር ስር የዋሉበት ሁኔታ አለ። የመጀመሪያው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክዝ እናገኛለን። በዛሬው ዕለት እንግዲህ በተደረገ ከፍተኛ ትንቅንቅ የንጉስ ሚካኤል ኮር አህዶች የተውጣጡ ባደረጉት ወታደራዊ እንቅስቃሴ ገነቴ ከተማን ማለት ነው፣ የወረዳ ከተማ ነች፣ በቁጥጥር ስር የዋሉበት ሁኔታ ነው ያለው። በዚህ ሰዓትም እንግዲህ ካገዛዙ ጥርስ ስር መንጋጋ ስር በማውጣት በወገን ቁጥጥር ስር ህዝብን የማረጋጋ የማረጋጋት ስራ እየተሰራ መሆኑን ለማወቅ ሽ ያለው ወይም ደግሞ ይህን ያየንበት ሁኔታ ነው ያለው። ሁለተኛው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ቢያንስ በሶስት ቦታዎች ላይ ጥቃት ሰንዝረዋል። የመጀመሪያውን የሚይዘው የአማራ ፋኖ ብሔራዊ ኃይል አፄ ዘርዓ ያዕቆብ አንደኛ ኮብ የተውጣጡ አሃዶች በመርሃ ቤቴና ለሚ መካከል በሚገኘው ጀማ ቻይና ካምፕ ላይ በወሰዱት የተጠና ጥቃት በርካታ ያገዛዙን ኃይል ቁሳዊና ሰብአዊ ጉዳት እንዳደረሱበት ነውን ማለት ነው። ሁለተኛው የሞረትና ጅሩ ወረዳ ንዑስ መቀመጫ የሆነችውን ድቡር ከተማ ላይ ተከማችቶ የነበረ አድማ በታኝና ሚሊሻ ላይ በተወሰደ መደበኛ ጥቃት ቢያንስ ወደ ሀያ የሚጠጋ የአሁን ባለኝ መረጃ ማለት ነው። ያው በየሰዓቱ ቫር ስለሚያደርግ ነው። ሀያ የሚደርሱ የአድማ በታኝ አባላት እንደተገደሉ ማረጋገጥ ችያለሁ ማለት ነው። ምናልባት ይሄም በቁስለኛ ደረጃ የሚያሉ ስላሉ እሱንም አያካትትም። ይሄም እንግዲህ በየሰዓቱ ልዩነት የሚመጡ ስለሆኑ ነው። ሌላው በርካታ ኃይል እንደዚሁ ከአድማ በታኝ የተማረኩ አሉ ማለት ነው። በምርኮ ወደ ወገን የገቡ አሉ። እንዲሁም የቡድንና የነፍሶ ከፍ መሳሪያም ለጊዜው በውል ያላወቅኩት እንዲሁም በምርኮ የተገኘበት ሁኔታ እንዳለ ማረጋገጥ ተችሏል። እንግዲህ እዛ ላይ በተወሰደ ይሄ በነገራችን ላይ ከተማዋ ላይ እስካሁን ድረስ ወሰነ ደረጃ እያፈገፈገ ዳር አካባቢ ያገዛዙ ኃይል እንዲሁ ከነዋሪ ከተማ እያስጨመረ እንቅስቃሴ እያደረገ ነው ያለው። ነገር ግን የወገን ኃይል በተለይም የአማራ ፋኖ ብሔር ኃይል አፄ ዘርዓ ያዕቆብ አንደኛ ኮር፣ ሰባት ለሰባ ክፍለ ጦር እና ነጎድጓድ መብረቁ ክፍለ ጦር ባደረጉት የተቀናጀ ጥቃት ነው ይህንን ድምሰሳ ያካሄዱት ማለት ነው። እዚህ በተወሰደው ድምሰሳ እንዲሁ በ ቅርብ ርቀት ላይ ወደ ስልሳ ሰባ ኪሎ ሜትር ርቀት ላይ የምትገኘው አንጭቆረር አንጭቆረር ከተማን እንዲሁ የአማራ ፋኖ ብሔራዊ ኃይል አጼ ዘርዓ ያዕቆብ አንደኛ ኮር በቁጥጥር ስር ውሏል ማለት ነው። በዚህ ሰዓት ምናልባትም እዛ ሲመታ እዛኛው ጋር ያለው የአንጭቆረር ከተማ ያለው ሀይል በትንሽ ኦፕሬሽን ነው ማስለቀቅ የተቻለው። በትንሽ መስዋዕትነት የወረዳ ከተማ የወረ ንዑስ ወረዳዋን የሲያደብርና ዋዩ ንዑስ ወረዳ የሆነችውን አንጭቆረር ቆረር ከተማን ሙሉ በሙሉ የአማራ ፋኖ ብሔራ ኃይል የተቆጣጠረበት ሁኔታ ነው ያለው። ስለዚህ ቢያንስ በዛሬው ዕለት የአማራ ፋኖ ብሔራ ኃይል አጼ ዘርዓ ያዕቆብ አንደኛ ኮር አራት ወረዳዎች ላይ ላይ ጥቃት የተሰነዘረበት ሁኔታ ነው ያለው። እሱም ሲያደብር እና ዋዩ፣ እንሳሮ መርሃ ቤቴና፣ ሞረትና ጅሩ ላይ ጥቃት ሰንዝሮ ጥሩ ውጤት ያመጣበት ሁኔታ አለ። ሌላው ከሰሞኑ በአማራፋኑ ብሔራዊ ኃይል ነጻ የወጣችው የግሼ ራቤል ወረዳ ራቤል ከተማ ማለት ነው። የአማራፋኑ ብሔራዊ ኃይል ከፍተኛ ማደረገው ጥሪ የሚሊሻ አባላት እየመጡ የተቀላቀሉበት ያለበት ሁኔታ አለ። እስካሁን ባለው መረጃ ወደ አምስት የሚደርሱ የሚሊሻ አባላት በይቅርታው በተሰጣቸው ይቅርታ መሰረት ተጠቅመው የእዛችን አካል የሆነውን የብሩክ ደምሴ ክፍለ ጦርን በመቀላቀል ላይ ያሉት። እንደምታስታውሱት አንተ እንደምታስታውሰው መሳይ የግሼ ራቤል ወረዳን ከተማ በተቆጣጠርንበት ጊዜ ማህበረሰቡ ጋር በነበረ ውይይት እንዲመለሱ የሚል ከህዝብ ስለነበር በእኛ በኩልም በተሰጠ የምሕረት ቃል ኪዳን መሰረት በዛሬው ዕለት መተው ቅርታውን ተጠቅመው ከቤተሰቦቻቸው ጋር ለመቀላቀል አንዳንድ የቅድመ ግንዛቤ እና የኦሪንቴሽን ስራ እየወሰዱ ያለበት ሁኔታ ነው ያለው። ስለዚህ በዛሬው ዕለት እንግዲህ እንደ ጠቅለል አድርገን ስናየው ይህን ይመስላል። በቀጣይ የምታይቅ ጥያቄ ካለ ለመመለስ ዝግጁ ነኝ። አመሰግናለሁ። በጣም አመሰግናለሁ አርበኛ አብደላ። እንደው አንዳንድ ነገሮችን ነው እንግዲህ ከእርቁ ጋር በተያዘ ጎንደር ላይ የወረደው እርቀ ሰላም በጣም ብዙዎችን አስደስቷል። እንግዲህ እርቀ ሰላሙን ተከትሎ ደግሞ መረጃ ደርሷቸው ይሆን የሚታወቅ ነገር የለም። ያገዛዙ ከአንድ ክፍለ ጦር ሰራዊት ከበባ ፈጽሞ ትጋር እስከምንገናኝ ድረስ ውጊያ እንደነበረና ከበባውን መበጣጠሳቸውን መክተው መመለሳቸውን የሚገልጽ መረጃም እየሰማን ነው። እንግዲህ ስለዚህም ተጨማሪ ነገር ካለ ልትነግረን ትችላለም። እንደዚህ አይነቱ እርቀ ሰላም በሌሎች አካባቢዎች ሸዋም ወሎም ይጠበቃልና እሱ ሂደትስ ምን ይመስላል? ምናልባት እንደተጀመረ መረጃዎችን እንሰማለን። እንደዚህ አንድ ቀን የእነዚህም ቀጠናዎች እርቀ ሰላም ወርዶ ለአማራ ህዝብ መልካም ዜናም እንደምታሰሙ ተስፋ አደርጋለሁ። እንደ ከዚህ አንፃር የምትለው ነገር ካለ አመሰግናለሁ። መሳይ እንዳልከው ትናንትና ሁላችንንም በፌሽታ የቀየረን በጣም ፌሽታ በፌሽታ ያደረገን ደስታችንን ያጨበጨብንበት ስሜታችንን መቆጣጠር እስከሚያቅትን ድረስ የደረስንበት ሁኔታ እንዳለ በጣም ግልጽ ነው። መቼም ባይነገርም ምንም ተገማች፣ በሌላ መንገድ ይሄን አንድነት ለማደናቀፍ ያገዛዙ የዲጂታል ሚሊሻዎችም የሆኑ ያገዛዙ ዙፋን አስጠባቂ መከላከያ የምንበለው፣ አድማ በታኝ ፖሊሲ የምንበለው ሚሊሻ ያለሳለሰ ጥረት እንደሚያደርግ ምንም ጥያቄ የለውም። ገና ተጨማሪ ነገሮችም ይዞ እንደሚመጣ ምንም ለዚህ ለጥያቄ የሚቀርብ ጉዳይ አይደለም። ከዛ በዘለለ ሌሎቹ ጋስ ምን ያለ ላልከኝ ከዚህ በፊት ከአንተ ጋራ በደንብ ተነጋግረናል። ስለነዚህም ስለ ጎንደር ወንድሞቻችን ቅድም መግለጽ የፈለግኩት ምንድን ነው፣ በተግባር ስለተገለጡ ነው። በተግባር ተገልጦ አሳይተውናል። በጣም ኮርተናል። እሱን ነው የምንፈልገው። ሌሎቹን በተመለከተ ብለህ አነሳልን ጥያቄ ከዚህ በፊት ከአንተ ጋርም ተደጋጋሚ ስላል በተግባር ተገልጠን ልክ የጎንደር ወንድሞቻችን እንዳደረጉት በውጤት መጥተን ብስራት የምናቀርብ ነው የሚሆነው። ከዛ ውጭ በተግባር ያልተገለጠ ተስፋ ብዙ ጥቅም አለ ብዬ ስለማላምን ከዚህ ውጭ በዚህ ጉዳይ ብዙ ማለት አልችልም። አመሰግናለሁ። እንግዲህ አርበኛ አብደላ ሰሞኑን አውደ ውጊያ ውሎችን በስፋት ገልጸልናል። በወሎ ተካሂዶ የነበረው የዘመቻ አደማሊ አባናዶ ዘመቻ ተጠናቋል። ከፍተኛ ድል የተገኘበት ነው። ያንን ተከትሎም በመነቃቃት በተለያዩ ቀጠናዎች ተመሳሳይ የሆኑ የማጥቃት እንቅስቃሴዎች ተካሂደው ከተሞችን መቆጣጠር፣ ሌሎችንም እንደዚሁ ኪሳራዎችን በአገዛዙ ላይ እያስከተለ ያለ ጥቃቶችን እየተፈጸሙ ይገኛሉ። በአንጻሩ አገዛዙ መጠነ ሰፊ የሆነ የወታደር ቁጥር ወደ አማራ ክልል አስገብቷል። በየጊዜው ያስገባል። አሁንም ለመጨረሻ ጊዜ ጊዜ እንኳን ባንልም ያለ የሌላ ኃይሉን ነው እያስገባ ያለው። ከእነዚህም ውስጥ የኦሮሚያ ልዩ ኃይል አባላት መለዮ ቀይረው ዩኒፎርም ለውጠው አማራ ክልል በገፍ መግባታቸው እየተገለጸ ነው ያለው። እስቲ አዲሱን የአገዛዙ ስትራቴጂ በገፍ በብዛት በሰው ኃይል በማዕበል ፋኖን አጠፋለሁ የሚል እቅድ ይዞ ነው የገባው። ምናልባት ቀነቀደብም አስቀምጠዋል። ብዙ ነገሮችን ለማድረግ ፈልጓል። ከዚህ የተለየ ምን ሊያደርግ እንደሚችል ባለፉት ሁለት ዓመታት ካደረገው የተለየ ምን ይዞ ሊመጣ እንደሚችል የሚታወቅ ነገር የለም። ግን ምን ማለት ይቻላል? አርበኛ ወንድም መሳይ፣ ምንም የተለየ ነገር የለም። በእኛ በኩል የሚለይ ነገርም አይኖርም። የለም ብቻ ሳይሆን ወደፊትም አይኖርም። አንተ ከጠቀስከው በተጨማሪ ምንድነው ሰሞኑን ሲያደርግ የነበረው ከየወረዳው ኮታ በመጣል ሚሊሻዎችን በመሰብሰብ የሽምቅ ልክ ወደ ሽምቅ ለመግባት ከመንግስትነት ወርዶ ወደ ሽምቅ ቀጣይ በእርግጠኝነት ወደ ሽፍትነትም እንደሚቀየር ይሄ ምንም ግልጽ ነው። ሰሞኑን የሽምቅ ታጋዮችን የሽምቅ ተዋጊዎችን ከሚሊሻ እየመለመለ ወደ ስልጠና ጣቢያ ከቷል። ከሁሉም ወረዳዎች ቆጣጥሎ ማለት ነው። ልክ ቀደም ሲል ሰማኒያዎች ውስጥ ይመስለኛል ምንድን ነው የሚባል አንድ የአማራ በክልል ደረጃ የሚያደራጁት ኃይል ነበረ። ምንድን ነው ጠፋኝ ስሙ ለጊዜው እንጂ እንደዛ አይነት አሰማርቶ የሽምቅ ስልጠናዎችን ሰጥቶ ፋኖን በየሰፈሩ ለማስመታት በሚል እየሰራ እንዳለ ግብጽ ተግባራዊ አድርጎታል። አሁን ከየወረዳው ሀምሳም ስልሳ መልምሎ ወደ ስልጠና ጣቢያ ወስደው ስልጠና እየወሰዱ አሉ። ቀደም ብሎም የጨረሱ አሉ። ይሄ እንግዲህ በሽምቅ ለመዋጋት ያሰበበት ነገር ነው ማለት ነው። የቀን ገደብን በተመለከተ ሁልጊዜ የቀን ገደብ ያስቀምጣል። ምንም የሚፈይደው የሚቀይረው ነገር የለም። ምናልባትም አሁን እንዳልኩ ቅድም ወደ ሽምቅ ለመግባት እያኮበኮበ ነው። በጣም በቅርብ ጊዜያት በሚፈጸም በእኛ በአፋባሀ በምንወስደው ጥቃት ወደ ሽፍትነት እንደሚቀየር ምንም ጥያቄ የለም። ወደ ተራ ሽፍትነት ይገባል። ገና ቅድም ያልኩ እኮ በቂ ነው። ግሸራቤ ላይ እኮ ያሉ የሚሊሻ አካላት እሱን ተከትለው ወደ ወረይሉና ሌሎች ወደ አጎራባች ወረዳዎች እሱን ተከትለው ሄዱ። ጥሪ ያደረግን ትተውት መጡ ስለዚህ ምንም የሚቀይረው የሚፈይደው ነገር የለም ቦኔታ ለበሰ ቅጠላ አለበሰ ምንም የሚያመጣው ነገር የለም አንዱ ጋር በቀደም እኮ የወሎ እቁ ድል ለዚህ በጣም ማሳያ ነው ስለዚህ አገዛዙ ሌሎች ሌሎችን ማዕበል ቢያሰማራም የሚያመጣው የለም ከዚህ በፊት ምንድን ነው ያደረገው በውጊያ ሲከብደው ያለውን ሚሊሻው ምኑን አሰልፎ ሲሰለቸው ሲቪሊያንን አሰልፎ አስቀድሞ ከፊት አሰልፎ አጋፍጧቸዋል እንግዲህ እኛን ግደሉን እያሉ ነው ወደ እኛ ይመጡ የነበረው ማህበረሰቡ ላይ አይጨክንም ብሎ ስለሚያስብ ማለት ነገር ግን እኛ ካለን የውጊያ ልምድና ካካበት ነው የውጊያ ልምድና ወታደራዊ ጥበብ የማህበረሰብ አጠቃላይ እንቅስቃሴ አገዛዙ ከየትም ሀገር ቢያመጣ ምንም ምንም የሚቀይረው የሚያመጣው ለውጥ አይኖርም ማለት ነው። በእኛ በኩል በቂ የተባለ ዝግጅት እያደረግን ነው። ምናልባትም በቀጣይ ከሽምቅ አሁን ከፊል ሽምቅ ወይም ደግሞ ከፊል ኮንቬንሽናል የሆነውን የውጊያ ስልት ወደ ሙሉ የሚቀየርበት ጊዜ ምሩቅ አይሆን እሱን ነው እያሳየ ያለ ። አሁንም የሰሞኑ ድልም እሱን ነው እያሳየ ያለ። ስለዚህ አገዛዙ ከዚህ በኋላ ምንም የሚያመጣው ነገር የለም እንዳልኩ ከምንድነው ጊያ ወደ ሽፍት እንደት ራሱን ቀይሮ ዘራፊ ሆኖ ጫካ አይኖር ካልሆነ በእኛ በኩል የሚቀይረው አንዳችም ነገር ስለሌለ ይሄን ያህል ህዝባችንን ሆኛል የሚያስጨንቀው ነገር አይኖርም ለማለት ነው። መሳይ አመሰግናለሁ። እንግዲህ አርበኛ አብደላ ቀደም ሲል በመነሻ ያነሳውታለ የፋኒት በአለም አሰቃቂ መጨረሻ መስጠት አለን በውጊያ ላይ ለቅኝት ወጥታ ነው በከበባ ላይ ያለች ውጊያ ተቀስቅሶ በዛ ውጊያ ላይ ቆሰለች። ከዛም አሰቃቂ ግድያ ፈጽመውባታል። ብዙ ነገር ነው የሆነው። ዛሬ እንደው መነጋገሪያ አጀንዳ ከሆኑት ጉዳዮች አንዱ የዚች 19 ዓመት ልጅ ነች። ነገር ግን ታዳጊ ናት። በዚህ ዕድሜዋ ትምህርቷን መማር፣ ሌሎች ነገሮችን ማድረግ ስትችል፣ ነገር ግን የአማራ ህዝብ ህልውና አደጋ ውስጥ ገብቷል፣ የኔም ህልውና የወደፊት ቀጣይ እድል ዕጣ ፈንታዬ ሞት ነው በሚል ያንን ለመታደግ በሞቷ የአማራን ህዝብ ለማዳን ብላ ነው በ19 ዓመቷ ብረት አንስታ ልዩ የኮማንዶ ስልጠና ወስዳ ግዳጅ ላይ እያለች የተገደለችው በአሰቃቂ ሁኔታ። ይህንንም ጭካኔ እርምጃ የወሰዱባት በአገዛዙ እንዲህ አይነት ነገር የተለመደ ነው። ሽንፈት ሲገጥመው የሆነ ቦታ አከርካሪው ሲመታ በድሮ ሆነ የመጨፍጨፍ እንደዚህ አይነት እርምጃ የመውሰድ ባለፈውም ደቡብ ጎንደር ላይ ተመሳሳይ እርምጃ ነው የወሰደው። አምስት አርሶ አደሮችን በማሳቸው ላይ ገሎ ቆዳቸውን ገፈው አውላላ ሜዳ ላይ ጥለው ነው የሄዱት። እንዲያንን ነገር የተለመደውናል። በአንጻሩ ደግሞ የፋኖ ኃይሎች ሰሞኑንም በወሎ እንዳየነው የማረኳቸውን ለዓለም አቀፍ ቀይ መስቀል ኮሚቴ እንዲጎበኝ የቆሰሉትንም እንደዚሁ ኑና ውሰዱ ብሎ አሳልፎ አስራ ስድስት ቁስለኞችን ለቀይ መስቀል ኮሚቴ የሰጠበት ሁኔታ ፋኖች ቁስለኞችን የሚንከባከቡበት ፈረስ ላይ አህያ ላይ ጭነው እነሱ በእግራቸው የሚሄዱ ቁስለኞችን የሚያደርሱበት፣ እንዲህ አይነት ርራሀይ ነው የምናየው። በሌላ በኩል ግን የአገዛዙ የጭካኔ እርምጃ እንደዚሁ ፍንት ብሎ እየታየ ነው ያለውና እስቲ እዚህ ላይ ምን ማለት ይቻላል? አርበኛ አብደላ፣ መልካም መሳየው እኔ ከዚህ በፊትም እኮ ተነጋግረናል። የፋኖ ስነ ምግባር እኮ ዓለም አቀፍ ተቋማት ጭምር መስክረውለታል። ዓለም አቀፍ ቀይ መስቀል በለው ሌሎች ሌሎች የሰብአዊ መብት ድርጅቶች፣ እንዲሁም ዓለም አቀፍ የጦር ሕግጋትን እኮ ከመቶ ፐርሰንት በላይ እንደተገበረ እኮ በርካታ ጊዜ እኮ ይሄን የሚከታተሉ ድርጅቶች ግልጽ ያደረጉ ጉዳይ ነው። በተገላቢቶ አገዛዙ የሚፈጽም የፈሪ ተግባር ነው። ፈሪ የሚያደርገው ነው ያውቀው። የጭካኔው ጥግም ልክ የለውም ታስታውስ እንደሆነ አምና በዚህ ሰዓት ይመስለኛል ሸዋ በረት ላይ እኮ እናትየዋን ገለው የስድስት ወር ወር የአንድ ዓመት ያልሞላ ህፃን አስከሬን ላይ እኮ ጥለው የሄዱ ሰዎች ናቸው ህፃኒቱን እኮ የእኛ አርሶ አደር አንስቶ ነው እያሳደገ ያለበት ሁኔታ ያለው እና አገዛዙ ከጭካኔም በላይ አረመኔ ነው በተለይ የአማራን ህዝብ የአማራ ህዝብ ላይ የሚፈጽመው ግብ ከልክ በላይ ነው ተገልጾ የሚያቀርልም እንኳን ወታደራዊ ዲስፕሊን ያለው መከላከያ ብሎ ራሱን የሚጠራ አይል እንኳን የአንድ ሀገር ዳር ድንበር እጠብቃለሁ ብሎ የሚል ተራ የሆነ ሽፍታ ወንበዴ እንኳን የማያደርገው የጭካኔ በትር ነው እያሰረፈ ያለው። በነገር ላይ ይሄ ጭካኔ የአማራ ህዝብን ያበረታው ካልሆነ አንዳች የሚቀይረው ነገር የለም። በዚህ ይሄ እንዳውም በጣም እኮ ቀላል ነው። ከዚህ በላይ ያሉ እኮ እናቶችን ጭምር የሰማንያ ዓመት አዛውንቶችን ጭምር እኮ የሚገድል የሚጨፈጭፍ እኮ ነው። ልጅ እናቶችን እኮ ልጅ አስከሬን ላይ አስቀምጦ እኮ በጭካኔ የሚገርፍ የሚደበድብ እኮ ነው። አሳይሃለሁ አሁን ሰሞኑን በቪዲዮ የተቀንትን ያለ ግሽራ ቤት ላይ ስንገባ እኮ ያገኝነው ግፍ በጣም ያሳፍራል። ባልን እኮ ባልየውን እኮ ቤት አይኑ እያየኩ ለአምስት ስለ ስድስት የሚደፍር አረመንያዊ የወንበዴ ስብስብ እኮ ነው። ያገዛዝ ግሽራቤ ላይ የሆነው ይሄ ነው። እናቶችን ባሎችን አስቀምጦ የሚደፍር ጨካኝ ጨካኝ በጭካኔ እንትን ያለ የሃይማኖት መነኮሳት ሴት መነኮሳትን እኮ የሚደፍር አረመኔ የሌባ ስብስብ እኮ ነው ይሄ ስርዓት። ለዚህ ነው እኮ ይሄ ስርዓት አያስፈልግም፣ ከስረ መሰረቱ መነቀል አለበት ብለን እኛ ስንሄድ ምክንያት ስላለን ነው። ከዚህ በላይ የሚያደረግ እንደ አንተ የተማረከን እኮ ተንከባክበ አሳክመ ነው እኮ የምትል የምትለው እኛ እኮ በውርጊያ ላይ የምንይዛቸውን የመከላከያ ሰራዊት አባላት አሳክመን ልብስ ቀይረን እኮ ነው በስርዓት የሚሸኙትን የሚሸኘው መሸኘት የማይችለውን እኮ ቁስለኛ ስለኛ ለቀይ መስቀል የምናስረክብበት እኮ ይሄ እኮ በጣም የሚገርም ያስደንቅ እኮ ነው። ነገር ግን በተገላቢጦሹ ደግሞ ሀገር ዳር ድንበር እንጠብቃለሁ የሚል የአንዲት ሀገር ምልክት ነኝ ብሎ የሚል የመከላከያ ሰራዊት ደግሞ በዚህ ደረጃ ሲያደርግ እንግዲህ ምን ሊባል እንደሚችል አታውቀውም። በእርግጥ ይሄ የአማራን ሕዝብ የሚያበረታ ከአሁን ካለው የትግል ሂደት በእጅጉ አድጎና አልቆ አምርሮ እንዲታገል በጠላት ላይ ጥርሱን ነቅሶ በርትቶ ነፃነቱን እንዲያውጅ የሚያደርግ እንቅስቃሴ በመሆኑ ይሄን ያህል በኛ አላስገረመንም ለማለት ነው። መሳይ፣ አርበኛም አብደላ እንድሪስ፣ የአማራ ፋኖ ብሔራዊ ሀይል ደቡብ አማራ ቀጠና ሳምኖ ጽጌ እዝ የህዝብ ግንኙነት ክፍል ኃላፊ ለነበረን ቆይታ እኔም አመሰግናለሁ። እግዜር ይስጥልኝ። መልካም ጊዜ